ሰላም ሰላም፣ ውድ የገብረትዩ ሚዲያ ተከታታዮች እንዴት ናችሁ? እኔ የተመሰገን ይሆናሉ። በፓርት ዋን ዛሬ የምናየ ምንድነው? መጀመሪያ ፖፖ ምንድን ነው፣ ፖፖ ለምን ተመሰረተ፣ ማን መሰረተው፣ መቼ ተመሰረተ የሚለውን አንድ በአንድ ዛሬ እናያለን። በዚህ ቪዲዮ እስከ መጨረሻው ቪዲዮ መከታተላችሁ እንዳትረሱ። ቪዲዮ ላይክ፣ ሳብስክራይብ አድርጉት፣ ለእኔ በጣም ያስፈልገኛል በእናንተ ደግሞ ምንም አይቀንስባችሁ። ቀንነት ከዚህ ጀምራል። ወደ ቪዲዮችን ሶስት ርዕሶች አሉ። ፖፖ ምንድን ነው፣ ፖፖ ማን መሰረተው፣ ለምን ተመሰረተ፣ መቼ ተመሰረተ የሚለው እናያለን። ፖፖ ምንድን ነው ከሚለው ስጀምር ፖፖ እንደ ሌሎች ራሱን የቻለ ፕላትፎርም እንደ ቲክቶክ፣ እንደ ዩቲዩብ፣ እንደ ኢንስታግራም፣ እንደ ሊንክድ፣ እንደ ዋትሳፕ፣ እንደ ሌሎች ራሱን የቻለ አንድ ሙሉ የተሟላለት አልጎሪዝም ያለው በኮንተንት ክሬ በኮንተንት ክሬተሮች በጌመሮች የተሰራ አፕ ነው ወይም ፕላትፎርም። ስለዚህ ፖፖ ከሌሎቹ ለየት የሚልበት መንገድም አለው። ያከፋፈል ሲስተም አለው። ከሌሎች ማስታወቂያዎች የሚሰራበት መንገድ የተለየ ነው፣ ወይም አልጎሪዝሞቹ የተለዩ ናቸው። የማ የፖፖ ማለት ነው። የፖፖ ከሁሉም አልጎሪዝሞች ለየት ይላሉ ከቲክቶክ ጋር ግን ይመሳሰላሉ ከቲክቶክ ጋር በጣም በጣም በጣም ይመሳሰላሉ በጣም ስለዚህ ፖፖ ምንድን ነው ራሱን የቻለ እንደ ሌሎች አፕ ነው ሁሉ ይተማላለት አልጎሪዝም ያለው በኮንተንት ክሬተሮች እና በጀመሮች የተመሰረተ አፕ ነው ወደ ሁለተኛው ሴት ደግሞ ወደ ሁለተኛው ሴት ደግሞ ፖፖ ማን መሰረተው ማን መሰረተው ከሚለው ከመሄዳችን በፊት መቼ ተመሰረተ መቼ ነው ፖፖ የተመሰረተው ፖፖ የተመሰረተው በሁለት ሺህ ስድስት ነው በሚኪቬን እና በቻርለስ ዊሊያም በሚባሉ በሶፍትዌር ዴቨሎፕመንቶች ነው የተመሰረተው። በዊሊያም ቻርለስ እና በሚኪቬ ተመሰረተ። ከዛ እስከ ሁለት ሺህ አስራ አንድ ድረስ ክሎዝድ ሆነ ተዘጋ። የተዘጋበት ምክንያት አለ። የተዘጋበት ምክንያቱ ምንድነው? አፕዴት መደረግ ግዴታ ስላለበት ወደ ስራ ቀጥታ አልገባም፣ እስከ 2ሺ 11 ድረስ መጀመሪያ ላይ ሲመሰረት ፎከስ የተደረገው የት ላይ ነው? ፎከስ አድርጎ የነበረ የት ነው? አድቨርታይዚንግ በሞባይል አፕ፣ ፎቶ፣ ስትሪሚንግ ቪዲዮ ልክ እንደ ቲክቶክ ማለት ነው። ከቲክቶክ ቀድሞ ነው የተመሰረተው። ግን ከዛ ቀጣይ ምን ሆነ? ከ2011 በኋላ አሁንም ከ2011 በኋላ ስራ አልጀመረም። ክፍት ሆነ፣ ግን ስራ አልጀመረም። ስራ የጀመረ መቼ ነው? ስራ የጀመረ መቼ ነው? 2022 በሳሙኤል ጎናዚል በሚባል ኮንተንት ክሬተር ነው ኤጀንሲ የሚባለው ነገር የመጣው። አሁን እኛ ኤጀንሲ ሆነን ምናምን እንሰራለን ኤጀንት የሚባል ነገር አለ። ኤጀንሲ የሚባለው በማነው የመጣ? በሳሙኤል ጎናዚል ኮንተንት ክሬተር ነው ኤጀንሲ የሚባለው። 2022 ላይ ኮንተንት ክሬተሩ ሳሙኤል ጎናዚል ይህን ኤጀንሲ የሚባለው ነገር ክሬት አደረገ። ከዛ ቀጥታ ምን አደረገ? ስራ ጀመር። አያችሁ፣ ኤጀንሲ የሚባለው ራሱ የመጣ ከተመሰረተበት ሳይሆን 2022 ላይ ኤጀንሲ የሚባለው ነገር የመጣው ሲመሰረት ሲመሰረት ኮንተንት ክሬተሮች ብቻ አይደሉም። ኮንተንት ክሬተሮች ብቻ ሳይሆን ጀመሮች ሁሉ ናቸው። በጀመሮች በኮንተንት ክሬተሮች ፖድካስት በሚሰሩ ሰዎች በጣም ብዙ ፖድካስት የሚሰሩ ሰዎች ጋር ብዙ ኮኔክት ተደርጎ ነው መጀመሪያ የተሰራ። መክፈል የጀመረው ወደ ስራ የገባው ግን ሳሙኤል ጎናዚል ከመጣ በኋላ ነው። ሳሙኤል ጎናዚል የመጣ መቼ ነው? ሁለት ሺ ሀያ ሁለት ስራም እየጀመረ ማለት ነው። መቼ ተመሰረተ? ለምን ነው? በሁለት ሺ ስድስት ተመሰረተ። በሁለት ሺ አስራ አንድ ላይ ክሎዝድ ተደረገ። ስራ የጀመረ ግን 2022 ላይ ማን መሰረተው ለሚለው ደግሞ ሚኪቤንና ቻርለስ ቢሊያን በ2006 የመሰረቱት ከዛ በኋላ ነው። በሳሙኤል ጎናዜል በኮንተንት ክሬተሩ ነው ስራ እንዲጀምር ወይም ገንዘብ መክፈል እንዲጀምር የተደረገው ማለት ነው። ለምን ተመሰረተ ለሚለው ነው። ለምን ተመሰረተ ፖፖ የተመሰረተበት ምክንያት ምንድ ነው ብያቸዋሉ። ፎከስ መጀመሪያ ሩ የነበረ የትጋነው? ነው አድቨርታይዚንግ አድቨርታይዚንግ ሞባይል አፖች ሞባይል አፖች ምን ያክል አንድ አፕሊኬሽን ዳውንሎድ ሲደረግ ምን ያክል ጥቅም እንዳሉ በሶፍትዌር ዴቨሎፕመንት ውስጥ አለ። ምን በጣም ብዙ ጥቅም እንዳለ ያ ማለት የሚያገኘው ክሬት ያደረገው ሰው በጣም ብዙ ነገር ያገኛል። ሁለተኛው ደግሞ ምንድን ካስቶች ወይም ላይቭ ስትሪሞች በአፕሊኬሽን ውስጥ በሚቆዩበት ታይም ብዙ የኢንተርኔት ውጭ ያደርጋሉ። ለአንድ ሰዓት የሚቆዩ ለአስር ደቂቃ የሚቆዩ ለአምስት ሰከንድ የሚቆዩ አዛ ውስጥ ገብተው በቆዩበት ታይም ለኢንተርኔት ያወጣሉ። ኢንተርኔት በሚያወጡበት ሰዓት ከቴሌኮም ጋር ይሻራል። እኛም ያገኙት ከፖፖ ላይ ያለው ይሄ ነው። ለምን ተመሰረተ፣ መቼ ተመሰረተ እና ማን መሰረተው ለሚለው ያለው መረጃ ይሄ ነው። ለዛሬ ያዝኩት ቪዲዮ ይህን ይመስላል። እንዲሰራላችሁ የምትፈልጉት ማንኛውም ነገር ካለ ደግሞ ኮሜንት ላይ አሰው። በጣም ብዙ ቪዲዎች እንሰራሉ። በጣም ብዙ ቪዲዎች እንሰራሉኝ። አስተያየት ካላችሁም ኮሜንት ላይ ጻፉልኝ። በፓርት ቱ ፖፖ ከቲክቶክ ፖፖ ከዩቲዩብ ፖፖ ከፌስቡክ ልዩነታቸውና አንድነታቸው ያሳዩበት ቪዲዮ አለ። እሱን ቪዲዮ በደንብ ተከታትሉ፣ በጣም ይጠቅማችኋል። ፓርት ቱ ላይ ታገኝታላችሁ። ቪዲዮን ስለተከታተላችሁ አመሰግናለሁ። ሰላማችሁ ይብዛል።